ትላንትና ከሩታ ጋራ በጣም ጥሩ ነገር የፈለገ መልካም ነገር ያሰበ መስሎ እሷ እንደናፈቃችሁ ሆኖ መጣ። ዛሬ ደግሞ ያው እንደምታዩት ነው። እንግዲህ ካንተ ውጭ ፍቅር ይቅር እያለች እንደዚህ ከኋላ ወደፊት፣ ከፊት ወደኋላ እያሳየችው ነው ሰውነቷን እየተሽከረከረችው እና እሱ መሀል ቤት ወንበር ላይ ቁጭ ብሎ ማለት ነው እያዳመጣት ነው። እና ምን ትሉታላችሁ ቤተሰብ? አብርሃም ነው የሚቀየረው? አይ፣ እንደው ልፉ ቢለን ነው ወገኖቼ። በተአምርም አይቀየር ሰው ነው። ሰላማችሁ ይብዛልኝ ቤተሰብ። ምንም አይነት ሞራሊቲ የለውም አሁን ሩታ። ትላንት ስትናገር ከነበረው ነገር አንጻር ደግሞ ስናየው ለምንድነው ታዲያ እንደዛ የሆንክ ለኔ የምታሳየኝ ብላው ነበር፣ አዳምጣችሁ ከሆነ ቪዲዮ ማለት ነው። እና ቢያንስ ዛሬ አብርሃም ጭንቅላት ቢኖረው ወይም የማሰቢያ አእምሮ ቢኖረው ደግሞ ይህንን ቪዲዮ ዛሬ ከሄርሜላ ጋር መልቀቅ ነበረበት። ማለት አይደብረውም ቤተሰብ? እንደው ትንሽ እንኳን ህሊ ለህሊ ነው የሆነ ሼም የሚባል ነገር የለም። ያችኛዋ ለይቶላታል። ስለ ሄርሜላ እኛ ስለ ደከመን ብዙም ስለ ሷ ይሄ ነው ይሄ ነው ማለት አንችልም። በቃ እሷ ራሷን ሙሉ ለሙሉ አጋልጣ የጣለ ሴት ናት። ጅን ሴት መድኃኔዓለም ብቻ ነው የሚይዛት እንጂ ሰው አይችላትም። እንዳየሁት ከሆነ ወይም ደግሞ አንዱ በሷ የተበሳጨ መሀል አዲስ አበባ አፍንጯን ብሎ ሂሳቧን ይሰጥልን ይሆናል። አናቅም ግን ማለት ነው አብርሃም ግን እንደው ለሩታ ለልጅህ እንኳን ስትል ትንሽ አታፍርም? አንተ ትንሽ መለስ ትንሽ ጸጸት አትልም? ተው አብርሃም ተው ተው። ኦዲየንስ በጣም ተከፍቶብሃል። ተው ተው ተው። ቤተሰብዬ እግዚአብሔርን እኔ ከቃል በላይ ሆኖብኛል። ለመሰላችሁ ትክትክ እያለባት ነው። እያያችኋት ነው እንዴት እንደምትሆን እንደም እንደሚያንተከትካት ማለት ነው እኔ እኮ ልጅቷ ምን እንደዚህ እንደሚያ እንደሚያ እንትን እንደሚላት ሊገባን አልቻለም። ወንድ ልጅ እንደው እንዲህ መሆን የሚገባው ወንድ ልጅ ነበር። እሷ እኮ በቃ መላ ቅዱሳን አጣች። ቆልፈዋለች፣ ልጁን ባይዘው ወይ ማለት ነው፣ ምንም እንዳይንቀሳቀስ ሁሉ። እኔ አልናደድም እናቴ፣ ምን አናደደኝ? በሆነ ሰዓት ብቻ የሆነ ቪዲዮ ይልቀቋ ወይስ ይቆማል? ቆጭ ይላል። በቃ እሷ ናት እዛ ሪያክሽን የምሰራው እየተሽከረከረችው ጦስ የጦስ ዶሮ ይመስል ሄርሜላ ሄርሜላ ው በስማ በስማ በጣም በጣም ግን ያዘነብሽ ኦዲየንስ አለ የምር ግን፣ እንጀራ ገመድሽ ክፍት የሚሆን ይመስልሻል እንደዚህ ሰው እያቃጠልሽ እያናደድሽ፣ ሚስቱን እያናደድሽ እስማ፣ አብርሃም ግፍ ግፍ ግፍ አለብኝ። የሩታ ግፍ የምሬ ነው። ሞ ቢያንስ አንድ ቀን ጋባ ሰጥ አትሰጥም። ትላንት ሩታን አገኘካት አይደለ? ምን አለበት እንዶ ትንሽ ቀን ብሰነብት እንኳን ሰላም አታገኘ የተባለች ነፍስ ይመስል፣ በቃ ሩታን ሰላም ለመንሳት እማታደርገው ጥረት የለም። አንተማ የሆነ ችግር አለብ። ሜቢ ደግሞ ሩታ በጣም በህዝብ ዘንድ ተወዳጅነት ወይም ፍቅር ስላላት ይመስለኛል ትቀና ባት አለ አይ ቲንክ። ቤተሰብዬ አዎ የሚቀና ባል ነው አብርሃም። በሩታ ላይ የሚቀና ባል። ምክንያቱም በሩታ ላይ ቅናት ከሌለበት በዚህ ልቅ እሷን ባገኘው አጋጣሚ ለማበሳጨት ለምን ይሞክራል? እስቲ ውኝ እኔ በማገባኝ ገብጭ እንዲ ንድድ ያልኩኝ ማለት ነው። እኔ በርቀት የማውቃቸው እንዴ፣ ተናደድኩ። ሩታ እንዴት ልትሆን ትችላለች? ለእኔ እንዴ፣ ተጠንቀቅልኝ ብለዋለች እኮ ከአንድም ስንቴ ማለት ነው። ውሃ ቢወቅጡትም፣ በውጭ ቤተሰብ አይገባውም። ልጁ ተሽከርካሪው እንደ ጦስ ዶሮ አንዴ ለነገሩ አዙረሽበታል። ልጁም ወዶ አይደለም። ቤተሰብ ፈጣሪ ሰውራችሁ ከእንዲች አይነት ጋግርታም ሴት ማለት ነው። እንደዚህ ግግር አንድ ቦታ ላይ ብላ ከስሩ አልጠፋም፣ አይኔን አልነቅንም ከአብርሃም ላይ ኳለች። ራንቺስ እንደ ፈጣሪ ስራሽን ይስጥሽ። እውነት የእኛ እርግማ ራሱ እንዱ ጠልፎ ይጥልሻል። የምሬን ነው። አብርሃም ለይቶለታል። አንደኛውም በቃ እሱ ትዳሩ ፈላጊ አይደለም ሲጀመር ትዳሩን ቢፈልግ በዚህ ልክ ሩታን አይንቅምም። ዛሬም ቪዲዮ እንደዚህ አይነት ቪዲዮ አይለቅም ነበረ የማትረቡ